በደስታ ዘመን ችግር የሚቸገረው ገንዘብ የሌለው ሰው ነው፣ ሀብት ያለው ይንደላቀቃል። በመከራ ዘመን ግን ሀብት ያለው ነው የሚጨነቀው። ድሃን ማንም ዙሮ የሚያየው የለ። ወእማ አይህ ንድሃን የትጹረነ ታቦት ታቦትነ ለሪሳ አራራተ ኢራከበት። አሁንም የሆነውን በአሩሲ የምንሰማውን እስካሁን ሲሆን የነበረውን የሚያመለክት ነው። ክርስቲያኖች መጠጊያ እናታችን የሚሏት ቤተክርስቲያንም እያስጠጋቻቸው አይደለም። የሰው ቅኔ መፍታት እና መተርጎም ማለት ያላሳደጉትን ውሻ ጆሮውን እንደመቆንጠጥ ነው ብለዋል እና እኔ ዛሬ እሳቸውን የመረጡበት ዋና ምክንያት በዘመናቸው የተቀኙት ቅኔ ልክ ለዛሬ የተደረገ ይመስላል። በስም አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። የሉዚያ ቤተሰቦች፣ የመስታዋት ሚዲያ ተከታታዮች በሉዚያ ስም እንደምንሰነበታችሁ አሜን። በምረት በቸርነት የጠበቀን እግዚአብሔር አምላካችን ስሙ ዛሬ ብዙ ትርማ የተመሰገነ ይሁን። ይህ አባቶችህን ዕወቅ የሚለው ሳምንታዊ መርሃ ግብራችን ነው። በዛሬው የምናያቸው አለቃ አፈወርቅ ዘውዴ የተባሉ ታላቅ የኢትዮጵያ ሊቅ ናቸው። አለቃ አፈወርቅ ዘውዴ በሊቅነታቸው እጅግ በጣም የታወቁ እድሜ ዘመናቸውን በመማር በማስተማር ረጅም ጊዜ ያሳለፉ፣ ከዚያም ባለፈ ደግሞ ለቀጣይ ትውልድ ጥቅም እንዲሰጡ በማለት መጽሐፍትን ጭምር ጽፈውልን ያለፉ፣ ነገር ግን እንደሚገባ ታሪካቸው ያልተመዘገበ ሊቅ ናቸው። ምናልባት ወደፊት ይህንን መነሻ አድርገን ታሪካቸውን ማፈላለጋችን ይቀጥል ይሆናል። ታላቁ ሊቅ አለቃ አፈ ወርቅ ዘውዴ በ1909 ዓ ም መጋቢት 15 ቀን በወሎ ክፍለ ሀገር በወሎ ጠቅላይ ግዛት በቦረና ሳይንት አውራጃ ነው የተወለዱት። እንግዲህ እኒህ ሊቅ በዚያው በተወለዱበት አካባቢ ለጊዜው ለልጅነታቸው የሚሆነውን ትምህርት ከተማሩ በኋላ በዋናነት ያመሩት ወደ ቅኔው ጎራ ነው። በቅኔ እጅግ እጅግ የተመሰገኑ ሊቅ ናቸው። የቅኔ ጽሑፎችን ያዘጋጁ ሊቃውንት ሁሉ ታሪካቸውን ሳይጠቅሷቸው አያልፉም። ከምንም በላይ ግን ከዚህ በላይ መዘከር ያለባቸው ሊቅ ናቸው። በወሎ አካባቢ ከባህታዊ ወልደ ማርያምና በተለይ ደግሞ አደሬ ማርያም እዚያው ቦረና ውስጥ አደሬ ማርያም በሚባል ቦታ ያስተምሩ ከነበሩት ከአለቃ ጥሩነህ ቅኔ በደንብ አርገው ተምረዋል። ነገር ግን ያ ይበቃኛል ሳይሉ በዚያ ወደ ጎጃም ተሻግረው በታላቁ የሊቃውንት ምንጭ በሆነው በደብረ ድማህ ቅዱስ ጊዮርጊስ የቅኔና የመጽሐፍ ትርጓሚ መምህር ከሆኑት ከአለቃ ወልደ ማርቆስ ወይም ከኔታ ማርቆስ ብርሃኑ ቅኔ በሚገባ ተምረዋል። ከዚያም ቀጥሎ ደግሞ ከታላቁ ሊቅ ከመልአከ ብርሃን አድማሱ ጀንበሬ የሰምና ወርቁን መንገድ በሚገባ ተምረዋል። ከዚያ በኋላ ወደ ደብረ ኤልያስ በመሄድ በደብረ ኤልያስ ያስተምሩ ከነበሩት በኢትዮጵያ ውስጥ በቅኔ እጅግ ግንባር ቀደም ከሚባሉት ከመምህር ገብረስላሴ ክንፉ የቅኔ ሙያቸውን የበለጠ አስፍተዋል። ከዚያ በኋላ የየ መንገዱን የዋርላን የቅኔ መንገድ፣ የጎንጁን የቅኔ መንገድ፣ የዋሸራውን የቅኔ መንገድ ከየ አቅጣጫው ከቦታ ቦታ በጎጃም በልዩ ልዩ አድባራት እየተዘዋወሩ የትልልቆቹን ሊቃውንት የቅኔ መንገድ ምስጢር ጥበብ ስልት በሚገባ የተማሩ ሊቅ ናቸው። ከዚያ በኋላ በዚያው በጎጃም አካባቢ እየተዘዋወሩ ዲማም አስተምረዋል። በሌሎቹ አድባራት የቅኔ መምህራን፣ የድሮ መምህራን ሁልጊዜ እንደምንለው ለተማሪ ምቹ በሆነ ቦታ ሁሉ ማስተማር ልማዳቸው ነው። ከአንዱ ወደ አንዱ የተንቀሳቀሱ ብቻ ለተማሪ የሚመች ተማሪ ስመ እግዚአብሔር ጠርቶ ሚታች ስም ጠርቶ የዕለት እራት የሚያገኝበት ከሆነ ችግር የለባቸው እና በዚያው ልማድ ከአንዱ ወደ አንዱ እየተዘዋወሩ ቅኔውን በሚገባ አስተምረዋል። ከዚያ በኋላ ወደ አዲስ አበባ ተፈላጊነታቸው በጣም እየጨመረ እየታወቁ ሲመጡ ወደ አዲስ አበባ መጥተው በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ቅኔን እንዲያስተምሩ የግዕዝን ሰዋሰው ቅኔን እያስተማሩ ረጅም ጊዜ ነው። ያገለገሉት እንግዲህ አለቃ አፈ ወርቅ ወደ 36 ዓመት ያህል በዚህ መንገድ እኔን አስተምረዋል። ብሩህና አስተዋይ ስለነበሩ እንደ ብዙዎቹ መምህራን ዝም ለው የጉባኤውን ወንበር ማስተማርን ብቻ መሰረት አድርገው አልቀሩም። አለቃ አፈ ወርቅ ይሄ የኛ የግዕዝ ሰዋሰው እንደ አማርኛው እንደ እንግሊዘኛው የሰዋሰው ማስተማሪያ ስልት ቀለል ለማለት መንገድ አዘጋጅተንለት ለትውልድ መተላለፍ አለበት የሚል ከፍተኛ ጉጉት ያላቸው ሊቅ ናቸው። ከዚህ የተነሳ በርካታ የዘይቤ ማስተማሪያ የሰዋሱ የግእዝ ሰዋሱ ማስተማሪያ መጻሕፍትን ወደ ሰባት ያህል መጻሕፍትን አዘጋጅተው የመጀመሪያው አንዱ ታትሞላቸዋል። በ1948 ዓመተ ምህረት የመጀመሪያው ፀሐይ ፍኖት ወይም መንገድ ጠራጊ በሚል የሰየሙት የመጀመሪያው ታትሞላቸዋል። በንግሥት መልካም ፈቃድ ታትሞላቸዋል። እሱ ከዚያ በኋላ ያሉት ግን አብዛኞቹ እሳቸውን እንደፈለጉት ነው አልታተሙም። እንግዲህ በ1988 ዓ ም ሀገረ መጻሕፍት የሚለው በጣም ሰፋ ያለ የግዝ ሰዋሰው መንገዶችን በልዩ ምስጢር ካላቸው የረጅም ጊዜ ልምድ ቀምረው ያዘጋጁት ሀገረ መጻሕፍት የሚለው ይሄ የምታዩት ትልቅ መጽሐፍ በ1988 ዓ ም ታትሞላቸዋል። ሌሎቹ እንግዲህ ሳይታተሙ ነው የቀሩት፣ በጣም ብዙዎቹ ማለት ነው። ከዚያ ባለፈ በኢትዮጵያ ቋንቋዎች አካዳሚ ተቀጥረው በርካታ የቀደምት ሊቃውንትን ቅኔ በማመስጠርና በመሰርጎም ረጅም ስራ ሰርተዋል። በዚህም የግዝ ቅንያት የሥነ ጥበብ ቅርስ በሚል ቅኔዎቹ ወደ አማርኛ ተተርጉመው አማርኛው ታሪኩ፣ ሰምና ወርቁ ወጥቶለት የተብራራ ምስጢር ኑሮት ነው የታተመው። ይሄ የግዕዝ ቅኔያት አንደኛው መጽሐፍ በ1980 ዓ ም እንዲሁ ደግሞ ሁለተኛው መጽሐፍ በ1984 ዓ ም በእሳቸው አመስጣሪነት አራቀው አቅርበው የኢትዮጵያ ቋንቋዎች አካዳሚ አሳትሞታል። ይሄም ያለቃ አፈ ወርቅን የዘይቤ የቅኔ የምስጢር ችሎታ በሚገባ የሚያሳይ ነው። እንግዲህ በቅኔ ብዙ ችሎታዎች አሉ፣ ወይም የአንድ የቅኔ ሊቅ ችሎታው የሚለካባቸው ብዙ አሉ። በተለይ ግን የሌላውን ሰው የሌላውን መምህር ቅኔ ተርጉሞ አመስጥሮ በትክክል ማስቀመጥ ይሄ በጣም ትልቅ ችሎታ የሚጠይቅ ነው። ምክንያቱም ያ ባለቅኔ እያንዳንዷን ፊደል እያንዳንዷን ቃል እያንዳንዷን አገባብ እያንዳንዷን ሀረግ በምን መንገድ ሊተረጉማት እንዳሰበ እዚያ ደርሶ ሰውየውን አህሎ መስሎ ቅኔውን ተርጉሙ አመስጥሮ ማስቀመጥ እኮ በጣም ትልቅ ጥበብ የሚጠይቅ ነው። ብዙ ሊቅ ተብሎ አዋቂ ተብሎ ግን የሰው ቅኔ መፍታት የማይችል ብዙዋል፣ እንደዛ ምክንያቱም ሊቁ መልአከ ብርሃን ጀምበሬ ምንድን ይላሉ የሰው ቅኔ ተረጉማለሁ ብሎ መሞከር እንዲሁም ያላሳደጉትን ውሻ ጆሮውን እንደመቆንጠጥ ነው ብለዋል። አባየለ የሚባል ካቶሊካዊ የኢትዮጵያ ሊቃውንት ቅኔ ለካቶሊክ ትምህርት ያግዘኛለሁ ሁለት ባህሪ ብሎ ሲንደፋደፍ ቅኔ ሲጠቅስ አይተውት፣ አይ ቅኔውን እርሶ አላገኙትም። የሰው ቅኔ መፍታት እና መተርጎም ማለት ያላሳደጉትን ውሻ ጆሮውን እንደመቆንጠጥ ነው ብለዋል እና አለቃ አፈ ወርቅ እንዴት አድርገው ያላሳደጉትን ውሻ አላምደው ልክ የራሳቸው እስኪሆን ድረስ አድርገው የብዙ ሊቃውንትን የኢትዮጵያ ሊቃውንትን ቅኔ ወደ አማርኛ ተርጉመው ሰሙን፣ ወርቁን፣ ታሪኩን፣ ምስጢሩን ከመጽሐፍ ቅዱስ ጋር የሚገናኝበትን አሰናኝተው በሚገባ እያቀረቡ ሁለት ታላላቅ መጻሕፍት የግዝ ቅኔያት የስነ ጥበብ ቅርስ አንደኛና ሁለተኛ መጽሐፍን ተርጉመው ያቀረቡ እሳቸው ናቸው። በዚህ ምክንያት የኢትዮጵያ ሊቃውንትን ቅኔ በትምህርትም በስራ ልምድም ጠባዩንና አመሉን ስላወቁት፣ ከዚያ በኋላ የቅኔ መንገዶች እንግዲህ በየቅኔ ቤቱ ይነገራል። ይህን ያህል ዘጠኝ መቶ ሶስት መቶ ይህን ያህልሺህ የቅኔ መንገዶች አሉ እየተባለ ያው ይነገራል። እንደ የቅኔ መንገድ ማለት በውስጡ ያለውን የሰዋሰዋዊ ዘይቤ የሚያሳይ ነው እና ያንን አዘጋጅተው እሱም ሳይታተምላቸው ነው ያረፉት። በኋላ ግን በዶክተር ስርገው ገላው አዘጋጅነት የኢትዮጵያ ቋንቋዎች እና ባህል አካዳሚ አዲስ አበባ ዩኒቨርሲቲ በዚህ መንገድ አሳትሞታል። ይሄ መጽሐፍም የአለቃ አፈ ወርቅ ዘውዴ ዝግጅት ነው። እሳቸው አዘጋጅተው በሚገባ ጽፈው ይኸው የባህልና ቋንቋዎች አካዳሚ ያሳትመዋል በሚል ተነጋግረው፣ ነገር ግን በአንዳንድ ውይይት ሳይስማሙ ቀርተው እንዲሁ ሳይታተም ቀረ። ከዚያም በኋላ እሳቸው አረፉ። ያንን የእሳቸውን ውርስ ተቀብሎ ወደ ህትመት ለማድረስ የሚችል ትውልድ ባለመኖሩ፣ ወራሾቻቸው እንደዛ ማድረግ ባለመቻላቸው እንዲሁ የመጀመሪያው ረቂቅ ወድቆ ሲኖር በእነ መጋቢ ብሉይ ሳይፈ ሥላሴ አስታዋሽነት ዶክተር ስርግው ገላው ይህንን መጽሐፍ እንደገና አዘጋጅተው አርመው አስተካክለው እንግዲህ ቅጽ አንድ የሚለውን በዚህ መንገድ አዘጋጅተው አቅርበውልናል። ይህ ቅጽ አንድ ነው። ምናልባት ወደፊት ቅጽ ሁለት ይታተም ይሆናል ብለን ተስፋ እናደርጋለን። በዚህ መጽሐፍ ውስጥ እያንዳንዷን የቅኔ መንገድ ስያሜ አንድ ቅኔ ሰረዝ ሲባል ለምን ሰረዝ እንደተባለ ድርብ ሰረዝ ሲባል ነጠላ ሰረዝ ሲባል ምን ማለት እንደሆነ እያንዳንዷን አመል የተባለችበትን ምክንያት ስያሜዋን በሚገባ አርቅቀው ጽፈው ነበር። አለቃ አፈ ወርቅ ዘውዴ ያረፉት ይህንን በዘመናቸው ታትሞ አላዩትም። ነገር ግን ይህ የሚያሳየው የሊቁን አንደኛ የእውቀታቸውን ከፍታና ብልህነት። ብዙ ሊቃውንት እውቀቱ ኑሯቸው፣ ነገር ግን እውቀታቸውን ወደ ጽሑፍ የመቀየር ችሎታው እና ልምዱ ሳይኖር ቀርቶ ሳይጽፉ የቀሩ አሉ። ችሎታቸውን፣ ብልህነታቸው በሌላ መንገድ ደግሞ አርቆ አሳቢነታቸውን ያመለክታል። ለትውልድ አርቆ የሚያስብ ሰው ይህን ነገር እኛ ብቻ አውቀ ነው እኛ ብቻ ተጠቅመንበት እንዳንቀር በሚል እንግዲህ ይህንን ሁሉ ጽሑፎች የዘይቤ ማስተማሪያውን የቅኔውን መንገድ፣ የቅኔውን ትርጓሜ ከማስተማር ሳይቦዝኑ ይህን ሁሉ ሲያደርጉ አንደኛ በተወለዱበት አካባቢ ደብረ ከርቤ የተባለውን አንድ ትልቅ ደብር ቦረና ሳይንት ውስጥ የሚገኘውን ደብረ ከርቤ ጊዮርጊስ ለሀያ ሁለት ዓመታት ያስተዳድራሉ። ለዛውም አዲስ አበባ ሁኖ እየተመላለሱ ማለት ነው። በሰዋስወ ብርሃን ቅዱስ ጳውሎስ ግዙን ያስተምራሉ። በባህልና ቋንቋዎች አካዳሚ ቅኔውን ይተረጉማሉ። መጽሐፍ ደግሞ በጎን ይጽፋሉ። እንዲህ አሉ ሁለገብ የሆኑ ለትውልድ አሳቢዎች እረፍት የማይሹ ትጉሃን አባቶች እንደነበሩን አመልካች ሰው ናቸው። እንግዲህ ቅኔዎቻቸው እጅግ በጣም የረቀቁ ናቸው። እኔ ዛሬ እሳቸውን የመረጡበት ዋና ምክንያት በዘመናቸው የተቀኙት ቅኔ ልክ ለዛሬ የተደረገ ይመስላል። በተለይ አንዱ መወዱስ ይህንን እኛ ዛሬ ያለንበትን ዘመን በትንቢት አይተው የተናገሩት ይመስላል እንጂ በዚያ ዘመን በሰላም ዘመን የተደረሰ አይመስልም ለመናገር። በእርግጥ ያም ዘመን የጣሊያን ዘመን፣ የሁለተኛው የጣሊያን ጦርነት ዘመን እሳቸው በጎጃም ቅኔ እየተማሩ ሳሉ የጎጃም አድባራት በቦምብ ሲመቱ በየቦታው ሰው ገንዘብ ያለው ገንዘብህን አንጣ እየተባለ ወርቅ ቀብረሃል፣ ብር ቀብረሃል እየተባለ እየተደበደበ ገንዘብ ያለው ምን አለ ገንዘብ ባይኖረኝ በሚልበት መጠጊያ መሸሻ ወደ ቤተ ክርስቲያንም ገብተው እንዳይጠጉ አብያተ ክርስቲያናቱ በቦምብ ቢደበደቡ የነበረበት ዘመን ነው ቅኔውን የተጠኙበት። ነገር ግን ቅኔው ለአሁን አሁን እኛ ላለንበት ለዚህ ለምናዝንበት ዘመንም እንደ ትንዩት ነው የተነገረ ነው። ምንድነው የሚለው ቅኔው? ተበቃሊሁ ለሰብ ነዋየ እዴሁ እስከ በዓለ ወርቅ ወርቅ ተፈትነ በእሳት

ወእማይ አይህ ንድሃን እቲ ጹረነ ታቦት ታቦትነ ለሪሳ አራራተ ኢረከበት። እንግዲህ ቅኔ እጅግ በጣም ብዙ ምስጢር ያለው ነው። የመጀመሪያው ተበቃሊ ሁለሰብ ነዋየ እዴሁ፣ የሰው ጠላቱ የገዛ ገንዘቡ ነው። እስመ በአለ ወርቅ በወርቅ ተፈትነ በእሳት። ገንዘብ ያለው ሰው ወርቅ በእሳት እንደሚፈተን፣ በአለ ወርቅ ወርቅ ወርቅ ያለው ሰው እንደ ወርቅ በእሳት ትፈትኗልና ገንዘብህን አንጣ እየተባለ የሚደርስበትን መከራ ይሄ ዛሬም ያለ ስለሆነ ትንቢትነቱ ለዛሬ ለዛም ዘመን የሚያሳይ ነው። እስከ ሀሬ በአለ ነዋይ ንድየተ ሀብት ባለ ገንዘብ ባለ ጸጋ ከሀብት ይልቅ ድህነትን እስኪመጥ ድረስ ምንነው ገንዘብ ባይኖረኝ እስኪል ድረስ እንግዲህ ይሄ የዘመኑን ክፋት በእያንዳንዱ ሰው የደረሰበትን መከራ የሚያመለክት ነው። ዛሬም እንዲህ ያሉ ነገሮች እየተከሰቱ ነው የምናያቸው። ወእስከ ይህ ለት ትትከበት ነ ቅድስት ሀገር ተመልተደብ ሀንፀት እንግዲህ በተራራ ላይ ተሰራች መንደር እንደማትሰወር ሁሉ ገንዘብ ተደብቆ ሊቀር እስከማይችል ድረስ መከራው ፀንቷልና ይላሉ። ከዛ በኋላ ወም ላይ ዘይ ዘን ወነቅ እምታይት ማይባይል ማይ አይህ አማይከለን አማይ በለን በመዓልት ወሌሊት ከላይም የሚዘን ከታችም የሚፈላ ማይ አይ ፍሉሃ አጥለቀለቀን በማእልትም በሌሊትም። እንግዲህ ይሄ በዚያ ዘመን በሳቸው ዘመን ከላይ የአውሮፕላኑ ፈንጅ ከታች ደግሞ በየመንደሩ እየመጣ የሚያስቸግራቸው ጣልያን መሆኑ ነው። ይሄ ለዛሬም ያገለግላል። የሚያገለግላል ወእማይ አይ ንድሃን ኢትጹረን ነታቦት ታቦትን ለርእሳ አራራተ ይረከበት ከማይ አይ እንድንድን ኖህ ከማይ አይ ሄዳ ነው በመርከብ ነው ታቦት የተባለችው ከማይ ሄዳ ነባት። መርከብ ናት፣ እና በመርከብ እንዳንድን መርከቢቱ ለራሱ አራራትን አላገኘችም። እንግዲህ የኖህ መርከብ መጨረሻ ላይ ስትተሳፈፍ ቆይታ አራራት የሚባል ተራራ ላይ ነው ያረፈችው። የእኛ ታቦት ግን ማረፊያ አላገኘችም። እሷ እንኳን እንዳታድነን ብለው ለዘመኑ፣ ለዚያ ዘመን የሚስማማ ለእኛ ደግሞ ትንቢት የሆነ እንግዲህ በተለይ ወማይ አይህን ህድሃን ኢትጹረን ታቦት ታቦትን ሪሳ አራራተ ኢረከበት። ቤተክርስቲያን መጠጊያ ነበረች፣ ቤተክርስቲያንም አላዳነችን። በዚህ ዘመን ሀገሪቱም እንደዛው፣ ሀገሪቱም ቤተክርስቲያኗ፣ ያኔም እንዲህ ነበረ። በጣሊያን ዘመን ቤተክርስቲያኖቹ ወንብ ይመታሉ፣ ሀገሪቱም ንጉሷ ወደ ውጭ ወጥተዋል፣ ግራ የተጋባ ነበረ። አሁንም እንደዚያ ነው የሆነው። ኦርቶዶክሳውያን ይሞታሉ፣ ይገደላሉ የሚያድን የለም። ቤተክርስቲያን ተጠግቶ መዳን አይቻልም። ወደ መንግስት ተጠግቶ መዳን አይቻልም። ሁለቱን ልክ አባቶቻችን እስማአዌ የገደፉኒ ወእግዚአብሔር ተወክፈኒ፣ እናት አባቴ አሳልፈው ሰጡኝ፣ እግዚአብሔር ግን ተቀበለኝ የሚለውን ሲተረጉሙ አንድ ብላቴና ለአንድ ንጉስ ተላልፎ ተሰጥቶ ነበረ። ንጉሱ ታሞ ሲኖር አንድ ክፉ ጠንቋይ ለእናቱን አባቱም አንድ የሆነ ልጅ እናቱ አቅፋ፣ አባቱ አርዶ በደሙ ትታጠብ ትድናለህ፣ አለው። ምናልባት ይሄን አያገኝም ወይም አይጨክንም ብሎ ይሆናል ጠንቋዩ እንግዲህ ለጊዜው። ከዛ በኋላ ንጉሥ ልፈልግ ባለ ጊዜ አያጣምና ፈልጎ ፈልጎ ለእናቱ አንድ ለአባቱም አንድ የሆነ ብላቴና አገኘ። በጣም ብዙ ብር ትሰጣላችሁ፣ አለዛም ቅጣት ያገኛችኋል ተብሎ ተገደው እናትና አባቱ እናቲቱ አቅፋ፣ አባትየው ሊያርድ ተዘጋጁ። ወደ አባቱ አይን አይን ቢያይ ዝምበል አለው ወደ እናቱም ቢያይ ዝምበል አለችው ወደ ንጉሱም ቢመለከት ንጉሱም ሊድን ፈልጓልና ዝንበል ዝምበል አለው ከዛ በኋላ ህፃኑ አንገት ላይ ቀና አድርጎ ሰማይ ሰማይ እያየ አንዳች ነገር ይናገራል ከንፈሩ ይንቀሳቀሳል ምን እያልክ ነው አለ ንጉሱ እግዚአብሔር ጥበብ አሳድሮበት የልጁንም ልመና ሰምቶ ንጉሱ ቋይ እስኪ እንዳታርዱት ምን እያልክ ነበር አሁን ወደ ሰማይ የምትመለከተው አለው ስማዊ ወም የገደፉን እግዚአብሔር ተወክፈኒ እንግዲህ ለልጅ የሚያዝን እናት አባት ነበረ፣ እናቴም አባቴም ጨከኑብኝ። እናት አባት እንኳን ቢጨክኑ ለተጨከነ ሰው ለተገፋ ሰው የሚደርስ ንጉስ ነበረ፣ አንተም ንጉሱ ጨንከክብኝ። ከዚህ በኋላ ወደ ማን ጮሃለሁ? ወደ ፈጣሬ ነው እንጂ አለ። ይቅርብኝ አለ ንጉሱ፣ ይቅርብኝ፣ እኔ ባልድን ይሻለኛል፣ ባልድን ይሻለኛል። እንዲህ እናት አባቱ ጨክነውበት ወደ ፈጣሪው እያለቀሰ ወደ ፈጣሪው ከሶኝ በእሱ ደም ታጥቤ ከመድን ልሞት ይሻለኛል አለና ንጉሱ ፍትት ብሎ ለቀቀው። እንግዲህ እናት አባቱ ሲጨክኑ እግዚአብሔር ምረት ላከለት ማለት ነው እና እንደዚያ ነው አለቃ አፈ ወርቅ የገለጹት። ሀገሪቱ ስትታወቅ ወደ ቤተክርስቲያን ጠግተን እንኳ እንዳንድን ሀገሪቱም ቤተክርስቲያኒቱም ለመጠጋት አልሆኑንም። ይሄ እንግዲህ አሁንም የሆነውን በአሩሲ የምንሰማውን እስካሁኑ ሲሆን የነበረውን የሚያመለክት ነው። ክርስቲያኖች መጠጊያ እናታችን የሚሏት ቤተክርስቲያንም እያስጠጋቻቸው አይደለም። ሀገሪቱም እንደዛው ራሷ ቤተክርስቲያኗ አራራትን አላገኘችም፣ ማለት አልተረጋጋችም ማለት ነው እና ይሄ ትንቢታቸው ነው። እንደውም ከዛሬው ዘመን ጋር ስለተገናኘብኝ እንጂ ታሪካቸው ወደፊት የሚሟላ ነው የሚሆነው። አለቃ አፈ ወርቅ በዚህ መንገድ የዚህን ዘመንም የዚያም ዘመን መከራ አስተባብረው የተናገሩ የኢትዮጵያ ሊቅ ናቸው። መቼም የኢትዮጵያ ሊቃውንት በአጭር ስንኝ በስምንት ስንኝ እንግዲህ የመወድስ ስምንት ቤት ነው በዚህ በስምንት ስንኝ የዘመኑን መከራ ጥቅልል አርገው የአንድ መጽሐፍ ያህል ምስጢሮችን ከላይ ጀምረው ወርቅ የሚፈተነው በእሳት ነው። ገንዘብ ያለው ሰው ወደ እሳት ሲቃጠል እንደ ወርቅ በወርቅ ተፈተነ ብለው ሀብት፣ ለሰው ልጅ ጠላት እስኪሆን ድረስ በደስታ ዘመን ችግር የሚቸገረው ገንዘብ የሌለው ሰው ነው፤ ሀብት ያለው ይንደላቀቃል። በመከራ ዘመን ግን ሀብት ያለው ነው የሚጨነቀው። ድሃን ማንም ዙሮ የሚያየው የለም ባለሀብቱ ግን ገንዘብህን አምጣ፣ በሬህን ላምህን አምጣ፣ ወርቅህን ብርህን አምጣ እየተባለ መከራ ይደርስበታል። አሁንም አልፎ አልፎ በተለያዩ የሀገራችን ክፍል እንደምናየው ማለት ነው እና ሊቁስብስብ አድርገው የብዙ ገጾች ውጤት የሚሆነውን በአንድ መወድስ በስምንት ስንኝ ጥቅልል አድርገው ተናግረዋልና እንግዲህ የኢትዮጵያ ሊቃውንት እንዲህ ያሉ የትንቢት ሊቃውንት ናቸው። የምስጢር ሊቃውንት ናቸው። የጽሁፍ ሊቃውንት ናቸው። የድርሰት ሊቃውንት ናቸው። የመማር የማስተማር እድሜ ልክ የመማር እድሜ ልክ የማስተማር ሊቃውንት ናቸው። እኒህ ሊቅ መላ ዘመናቸውን በአጠቃላይ ከሃምሳ በላይ ዓመታትን በጽሁፍ በማስተማር በአገልግሎት በመተርጎም ዘመናቸውን ያሳለፉ ሊቅ ናቸው። ቤተክርስቲያን እግዚአብሔር አምላክ እንደነዚህ ያሉ ሊቃውንት እንዲተካላት እየተመኘን የዛሬውን ፕሮግራማችን በዚህ እንጨርሳለን። ዜር አምላካችን በረከት ሊቃውንትን ያሳድርብን።